ከእኔ ጋር እንቀጥል። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ አለ የለውም? አይ እዛ ጋር ኢሳይያስ ምዕራፍ ቁጥር ስድስት ላይ ለመሐመድ ነው ያልከውን ጥቅስ ማለት ነው ለኢየሱስ ክርስቶስ ነው ስላሉ ምንም ለኢየሱስ እንደሆነ እንደማያሳይ ልገልጽላት ፈልጌ ነው። ለማንኛውም ለኢየሱስ ነው ብለህ ነው አንተ የምታምነው። እሱን ኢሳይያስ 96 ለመሀመድ ከሆነ መሀመድ እውነተኛ አምላክ ተብሏል ወይ? ንገረኝ። አምላክ ማለት ነው። ማለት ነው እኔ አምላክ ነው አልኩኝ? ነብዩ መሀመድ ሰለላሁ ዐለይሂ ወሰለም አምላክ ነው አላልኩ። እንደው እንደ መጽሐፍ ቅዱስ እንሄድና አምላክ ሲባል አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ ታ ይሰማል ስሙም ድንቅ መካር፣ ሃያል አምላክ ተብሎ ተጠርቷል። መሐመድ ወይ አምላክ ማለትን ማለት ነው፣ ድንቅ መካር፣ ሃያል አምላክ ተብሏል። አንዴ አዳምጥሽ። አምላክ ማለት ምን ማለት ነው? እኔ አምላክ ነው የሚለውን ቃል አላነሳሁም ነው ማለት ሰማ። በዚያ ላይ የተገለጹት እርሳቸውን ሊገልጽ የሚችል ነገር አስችላቸዋለሁ። ምናልባት አዳምጣ ከሆነ ማለት ነው፣ እንደው ብንወስደው እንኳን እዚያ አምላክ የሚለውን

እሳቸው ሊገልጸው የሚችሉ ቃላቸው ነው። ተእምቢቱ ለእሱ ነው ብለሃል አይደል? እዚያ ጋር የሚገኙት ጥቅሶች እንቢቱ ለእሳቸው ነው የተነገረ ነበር። ለምን አታዳምጥም? ሰውየው አምላክ የሚለው ለነቢዩ መሐመድ ስለ ላ ስለም ነው ብዬ እኔ አልተናገርኩም ብሏል አይደል? ነገር ግን በዚህ ውስጥ ላይ አለቅነት በጫንቃው ላይ ይደረጋል የተባለው ነገር አለቅነት፣ የነብይነት አለቅነት በጫንቃቸው ላይ እንዳለ ብዬ በማስረጃ ታነሳለህ ነበር። ልክ እንዲሁ ነብያቶች ሙሴ አግቷቸው ህፃን የተባለው እርሱ ነው ብሎ የገለጸባቸውን ሁሉ ስነግረህ ነበር። አምላክ የሚለውን ለማንሳት ፈልገሃል። አንተ ገብቶሃል አይደለ? እሺ አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ መልስ ለአምላክ ብቻ የሚሰጥ ነው ወይንስ ሌላም አካል አምላክ ተብሎ ይጠራል? አይ ኦኬ፣ ይሄ አሁን ብዙ አምላክ የተባሉ አሉ። ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ አምላክነት ከሌላው ይለያል ይህንን ደግሞ ነቢያቶች አምላክ ይባላል አይባሉም እንደ መጽሐፍ ቅዱስ የተባሉ አሉ አልኩህ ግን የእነሱ ከክርስቶስ አምላክነት የተለየ ነው። አሁን ወደሱ ልንመጣ ነው። ቀጣይ ወደሱ እንመጣለን። ግን እዚህ ቦታ ላይ አምላክ የሚለው ቃል ለሰው እንደሆነ ሰው ላይ እንደሚውል እንድትረዳ ያክል ነው። ነብያት ከአምላክ ዘንድ ቃል የሚመጣላቸው ሁሉ አምላክ ሲባላሉ አይባሉም? እንደ መጽሐፍ ቅዱስ ይባላሉ አለ። ነብያቶች አምላክ ናቸው አ እንደ መጽሐፍ ቅዱስ በል ጠንክር እናየዋለን። ኢሳያስ አርባ አንድ አስር እንክፈትልን። እየጨረስክ ትሄዳለህ ነው ነብያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ አምላክ ብሎ ይጠራሉ አይጠሩም? አየህ አይደለ? ስለዚህ መጽሐፍ ቅዱስ የተባሉ አሉ አልኩህ እኮ። አዎ፣ እሺ፣ በጣም ጥሩ እናመሰግናለን። አሁን እዚህ ጋር ምንድን ነው ልታውቅ የሚገባው ነገር፣ እነሱ ግን የባህሪ አምላክ የሚባል ነገር የለው። ኢየሱስ ክርስቶስ የባህሪ አምላክ ነው። አምላክ አይደሉም ሲባሉ ነው። ኢየሱስ የባህሪ አምላክ ነው የሚለው የት ጋር ነው ያለው? እሱን ለመለየት የተፈልገ ነው አይደል? ይሄ ሁሉ ኢየሱስ ክርስቶስ የባህሪ ማስረጃ የባህሪ አምላክ ነው ይስተ እኮ ላመጣልህ ነው። ቆላይሴስ ምዕራፍ 1 ከቁጥር 16 ላይ የሚታየውም የማይታየውም አለቅነትም ዙፋንነትም ሁሉ በክርስቶስ ኢየሱስ ተፈጠሩ ይላል። ይሄ የምልህ ነው። የሚለኝ የቱ ጋር ነው ማስረጃው? ፈጣሪ ነው እያለ ነው። ከዚህ ወደ ምድ የባሪ አምላክ ኢየሱስ ፈጣሪ ነው የሚል ያውቀዋለሁ እኮ የነገር እኮ ነው። ቆላይሴስ ምዕራፍ አንድ ከቁጥር አስራ አምስት እስከ አስራ ስድስት የሚታየውም የማይታየውም ሁሉ በክርስቶስ ኢየሱስ ፈጣሪ ነው ሚል ይላል።

ኢሳይያስ 40 ስርን ከተገናኘ ኢየሱስ ክርስቶስ ጭራሽ ስሙን አያውቀውም ብሎ ይላል። ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ የተናገረ አንድ ሐዋር ያስተነ መጽሐፍ ቅዱስ ላይ እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራ ነው ወተነክ እየተደማመጥን አይደለም። እግዚአብሔር እንደ ሀይል ይመጣል ለእያንዳንዱም እንደ ስራው መጠን ይከፍል ዘንድ ዋጋው ከእርሱ ጋር ነው ይላል ትንቢተ ኢሳይያስ ምዕራፍ አርባ ቁጥር አስር እዚህ ጋር እንደ ኃይል የሚመጣው ማነው የተጠየከው ምንድን ነው ኢየሱስ ክርስቶስ የባህሪ አምላክ ነው እዚህ ጋር የሚመጣውና ለእያንዳንዱ እንደ ስራው መጠን የሚከፍለው ማነው። ነው ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ቅስ የለም አይደል መጽሐፍ ቅዱስ ላይ ነገርኩህ ፈጣሪነቱን እያመለከተ የባህሪ አምላክ እንዴታ፣ ሁሉ የፈጠረ እሱ ነው እያለ ነው። የሚታየውም የማይታየውም ሁሉ በኢየሱስ ክርስቶስ ተፈጠሩ ይላለ እብራውያን አንድ ስምንትን መመልከት ትችላለህ። አንተ ከጥንት ምድርን መሰረት ሰማያትም የእጆች ስራ ናቸው ይላሉ። አይደለም ምድርን የመሰረተ ሰማያት የእጁ ስራ የሆኑ ክርስቶስ ኢየሱስ ነው። እና ፈጣሪነቱ ነው እንትን የምትለው ወይስ ነው? ኦኬ ኢየሱስ ክርስቶስ የባህሪ አምላክ ነው እያለ ነበር። ለዚህ ጥቅሳን ታስቧል። ማስረጃ የለውም። እንደኛ እሱ የኢየሱስ ክርስቶስ ነው አምላክ ነው ምንም ለበን እንኳን ቆይ፣ ተረጋጋ ኢየሱስ ክርስቶስ የአምላክ ቃል ስለሚመጣለት የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋልና ብሎ ራሱ ተናግሯል። ከዛ ነው ኢየሱስ ክርስቶስ የባህርይ አምላክ ነው የሚል መጽሐፍ ቅዱስ ላይ የትኛው አንተ ከጥንት የመሰረተው እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ ይናገራል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ገብቷል አይደል? ሰማይና ምድርን የፈጠረ አምላክ ማለት ነው። እየተሰማ አይደለም ወይ? ኢየሱስ ስም አይደለም ነው ያልከው። ሰማያትና ምድርን የፈጠረ አምላክ ነው ወይስ ፍጡር? እግዚአብሔር ነው። ወደዛ ፍጥረት ምዕራፍ አንድ ቁጥር አንድ ላይ እግዚአብሔር መጀመሪያ ሰማያትና ምድርን ፈጠረ ይላል። ኢየሱስ ክርስቶስ ደግሞ ወፍ አልፈጠረም። ኢየሱስ ክርስቶስ አይደለም። እግዚአብሔር ነው የፈጠረ ይላል መጽሐፍ ቅዱስ። ከፈተውና እብራውያን ይኸውልህ። ጊዜስ ወንድሜ፣ እሱ የጠየቁት ጥያቄው ከስር ብትመልስለት አይሻልም? እንደዛው ብንሄድ አሪፍ ነበር። እኔም እኮ እንደ አንተ ክርስቲያን ነኝ እኮ። አንተ ሰማይና ምድርን የፈጠረው ማን ነው ብለህ ነው የምታምነው? አንተኛው፣ ኢየሱስ ነው ወይንስ እግዚአብሔር ነው? እኔ ሱዲ ክርስቲያን ነኝ። አዎ ሱዲ ነኝ እኮ። እግዚአብሔር ማለት በብሉይ ኪዳን እግዚአብሔር የተባለው ኢየሱስ ክርስቶስ በአዲስ ኪዳን እየሰማህ ነው። እሺ ነኝ። አሁን ይኸውልህ እሱ አሁን እያለ ያለው እኮ አንተ የጠየቅኩት ጥያቄ ሌላ ነው። እሱ እየመለስልህ ያለው እኮ ሌላ ጥያቄ እኮ ነው፣ የላንተ ነው። አንተ የጠየቀው አሁን ምድርና ሰማይን የፈጠረው ኢየሱስ ነው ወይስ አብራክ ነው እያልከው ነው አደለ? አሁን አንተ ቅድም እንዳልከው በፍጥረት አንድ ላይ እግዚአብሔር ምን አለ? ምድርና ሰማይን ፈጠረው ይላል እግዚአብሔር። አሁን በዛ ብንሄድበት፣ አሁን በአዲስ ኪዳን ግን ያው ኢየሱስ ምድርና ሰማይን ፈጠረ የሚል የለም። እንደኔ ማለት ነው፣ እኔ እንዳየው ከሆነ በአዲስ ኪዳን የለም። በብሉይ ኪዳን ግን ኢየሱስ ድንብት ፈጥሯል